ሰላም አድማጮች ሳምንታዊው የንቃተ ህግ ዝግጅታችን መደመጡን ጀምሯል። በፕሮግራሙ ስለ ህግ ግንዛቤ የሚፈጥሩ እርዕሰ ጉዳዮች ይዳሰሱበታል። ሳምንት በነበረን በክፍል አንድ ቆይታችን ከንብረት ማስመለስ አዋጅ ጋር በተያያዘ ስለ ንብረት ማስመለስ አዋጅ አስፈላጊነትና ዓላማ ከፍትህ ሚኒስቴር ከመጡ ባለሙያዎች ጋር ውይይት ማድረጋችን ይታወሳል። በተከታይነት ክፍል ሁለትን የምታደምጡ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። በርዕሰ ጉዳያችን ዙሪያ መረጃ የሚሰጡን እንግዶች አሉን። አቶ የዓለም ታሪክ ሽመልስ በወንጀል የተገኘ የሀብት ማስመለስ ምክትል ዳይሬክተር ጀነራል ናቸው። እንዲሁም አቶ ቴዎድሮስ ሳሙኤል የሙስና ወንጀል ጉዳዮች ምክትል ዳይሬክተር ጀነራል አብረውን ይቆያሉ። አዋጁ ለ ጠቋሚዎች ማበረታቻ መስጠቱ አንዱ አንዱን እንዲያጠቃ ወይንም በቃቃ አያደርግም ወይ? ይህ ነገር ስ እንዴት ነው የሚታየው? አመሰግናለሁ። ከመነሻው የምስክሮችና ወንጀል ጠቋሚዎች የሚባል ኮንሰፕት አለ። እድሜ ጠገብ ነው፣ በእኛ ህግ ስርዓት ውስጥም አለ፣ ይታወቃል። ልዩነቱ ምንድ ነው? ህገወጥ ሀብትን ለጠቆመ ወረታ የሚከፈልበት ስርዓት ስላልነበረ ነው እንጂ ወንጀል መጠቆም ሲጀመር ካለማህበረሰብ ጠቆመ ወንጀል፣ እስቲ ምን ያህሉ ነው ወደ ፍትህ ስርዓት ውስጥ ወደ ክሪሚናል ስ ሲስተሙ ወንጀል ፍት አስተዳደር ውስጥ የገባው ቢባል እርግጠኛ ነኝ፣ ዘጠና በመቶ ምናም በላይ ውጭ ነው የሚሆነው። ምክንያቱም እንደ በጣም ኢንሲግኒፊካንት ነው ቁጥሩ ማህበረሰቡ ጠቁሞ ጠቋሚዎች በሚሰጡት ጥቆማ ተቋማት እራሱ አንዳንዶቹ ሪፈር በሚያደርጉት ነገር ነው በሪፈር አል ነው እና ቀድሞም የነበረ ነው ጥቆማ የወንጀል ጥቆማን መስጠት እና የሀብት ጥቆማን በተመለከተ ግን የሌሎችም ሀገሮች ልምድ እንደሚያሳየው እንግዲህ ምን ይላሉ ወዳጅ ማስገጃ ግን ይላሉ አሁን ከኛ ሀገር ማህበረሰባዊ እሴትም አንጻር ነው ሰደው ከቅርብ ጊዜ በኋላ እንደው ምናልባት ሀፍረተቢሱነት ሁናም እየመጣ ካልሆነ በስተቀር እንደ ባህል ክሩድ የሆነው ባህል ሰው በሰረቀው ነገር ድርቱን ነፍቶ እንትን የሚልበት ማህበረሰብ አልነበረም። አይደለም ሰው ያኛውን ነገር እንግዲህ ወደማይቀለበስ ደረጃ ከመድረሱ በፊት ሰዎች ምን አገባኝ በቃ እንደው መጋፈጥ ነው መመላለስ ነው። ምክንያቱም አንዳንድ ጊዜ ጥቆማ የሚሰጡ ሰዎች በሕይወታቸው፣ በንብረታቸው፣ በቤተሰቦቻቸው ላይ አደጋ ይጋረጣል። የምስክሮችና የወንጀል ጠቋሚዎች ጥበቃ ያስፈለገው ለዛ ነው። እንደው ጥቅሙን ሳያገኙ ራሱ እንደው አስቀድሞ ወንጀል ጠቆማ መስጠታቸው ብቻ ታርጌት ሊደረጉ ይችላሉ። እና ይሄኛው ሀብትን በተመለከተ ስለሆነ ነው ሀብት ነው የተጨመረበት ሀብት ሰዎችን ሲጠቁሙ ቅድም እንዳልነው በብዛት ሚስጥራዊነትን የያዘ ነገር ሊሆን ይችላል ይሄ። ስለዚህ ለምሳሌ አፍ መያዣ ብሎ ሊሰጡት ይችላሉ፣ ለሚያቅም ሰው እንደ ስላየህ ስለሰማ ተብሎ ቢቻል፣ ማስፈራሪያ፣ ካልሆነም ደግሞ እንደ ጥቅሟ ትንሽ ተጋሪ ማድረግ ነው። ስለዚህ ሌሎች ሀገሮች ትንሽ ፈቀቅ አድርገን አምስትም አስርም አስራ አምስትም ፐርሰንት እንስጥና ሂሳቡን ያስበው ሱ ባጋለጥ ይሄንን ወንጀል ምናምን። በተግባር በእኛ ሀገር ደግሞ ያለው ለምሳሌ ገቢዎች ሚኒስትር በፊት ይሄ እንትን አለው፣ አሁን ጉምሩክ ባለስልጣን አለው፣ ያኛው ለጠቋሚ የሚሰጥበት ወሮታ የሚከፈልበት በተግባር ብዙ ከአስር አመት በላይ ምናምን የቆየ ነው። በተግባርም የተሰራበት ነው። ኮንትራባንድ የሚያሳልፉ ሰዎችን የሚጠቁሙ ሰዎች ጥቅም ይሰጣቸዋል። ከዛ ላ የተወሰነ ፐርሰንት ተሰልቶ ገቢዎችን በፊት እንደዚሁ ለምሳሌ በመደበኛ ሂደቶች የራሱ ኳሊፊኬሽኖች አሉት። ጥቆማ ማን መስጠት ይችላል ማን መስጠት አይችልም የሚለው የመስጠት ኃላፊነት ግዴታ በህግ የተጣለባቸው ሰዎች ቢጠቁሙ ያንን መውሰድ አይችሉም። ለምሳሌ አቃቢያነ ህግ፣ መርማሪዎች፣ የፍትህ አካል ባለሙያዎች እና ሌሎች በስራቸው ምክንያት መረጃን ማግኘትና ማስተላለፍ መቋጠር ስልጣን ያላቸው ሰዎች ከዚህ ግምት ውስጥ አይገቡም፣ አይቻልም የህግ ግዴታ ስላለባቸው እሱ መደበቅ በራሱ ተጠያቂነት ስለሚያመጣ፣ ግን ከዛ ውጪ ይህኛውን ነገር በተግባርም የሰራንበት ነው። አለኮ የገቢዎችና ጉምሩክ አካባቢ ብቻ ሊሚት ስለተደረገ ነው እንጂ በጠቅላላ ላክናጀ ሲስተሙ ላይ ስላልነበረ ነው እንጂ ተወሰኑ ኤሪያዎች ላይ ነበር ይሰራል። አሁን ወጥ በሆነ መንገድ በየትኛውም አካባቢ በየትኛውም ወንጀል ተግባር የተገኘ ሀብትን ለሚያጋለጥ ሰው ይህንን ይስጥ የሚባሉ አንደኛ አዲስ አይደለም፣ ቀድሞም የተሰራበት ነው። አዲስ ነገር ከሌለው ለምን በአዲስ መልኩ ቻሌንጅ ወይም ተግዳሮቱ ሊመጣ ይችላል? አዲስ ሪስክ ይዞ ሊመጣ አይችልም አሰራሩ ቀድሞ የነበረ ከሆነ ወይንም ከሆነ በማስረጃ ክርክሩ መቅረብ ካለበት እዛ ቦታ ላይ እንደ አይነት ነገር አጋጥሟል ካሳሩ አላማ ውጪ ተብሎ ተፈትሾ በተግባር ይሄ ይሄ ተብሎ ልንወያይበት እንችላለን፣ ግን ቀድሞውኑም በህግ ስርዓታችን ውስጥ ያለ ተግባር፣ በሌሎች ሀገሮችም ውስጥ የተለመደ ተግባር በራሱ ይዞ የሚያመጣው ሪስክ የለም። እንደውም ሰዎች ወንጀልን ለማጋለጥ እንዲበረታቱ ያደርጋቸዋል። እና በመጠቆም ብቻ ሰዎች ላይ ጥቃት ማድረስ አይችልም። ምክንያቱም መጨረሻ ወረታ የሚከፈለው ንብረቱ በወንጀል የተገኘ መሆኑ ተረጋግጦ ፍርድ ቤት የውርስ ትእዛዝ ከሰጠበት በኋላ ነው ሰው ጥቅም ሊያገኝ የሚችለው። ስለዚህ እንደውም ጥሩ ፊልትሬሽን ነው። ሰው ጥቅም ሊያገኝ የማይችልበትን ነገር እንዳይጠቁም ያደርገዋል። መጨረሻ ላይ ሊወረስ የሚችል ሀብት ካልሆነ እንግዲህ ሀሰተኛ እንትን ካለ የግድ ጥያቄነቱ እንደጠበቀ ሆኖ ግን፣ ሰዎች እንደውም የፍትህ ስርዓቱን በደንብ ኳሊፋይድ የሆነ በደንብ የተረጋገጠ የተወሰነ ደረጃ ገፋ ተብሎ የተለየ ነገርን እንዲጠቁሙ እንደም ሊያበረታታ ይችላል። ሌላ አጋዥ ነው። ማህበረሰቡን ሞር ኢምፓወር ነው የሚያደርገው። ዞሮ ዞሮ ማህበረሰቡን ኢምፓወር ከማድረግ አንጻር ነው ጠቁሜ የፍትህ ስርዓቱ አካል ሲሆን ለሚመጣብኝ አደጋ ለንብረቴ በቤተሰቤ በራሴ ላይ ከሚመጣው አደጋ ባለፈ ከዛ ይንጎ ህይወቱ ጥቅም በማጋለጥ የተነሳ የተወሰነ ፖርሽን ወስዳለው ለማለት በደንብ ያንን ነገሮች እንዲከታተል በንቃት እንዳይደብቅ ጥሩ ምክንያት ይሆነዋል። እንደውም የተሻለ የህግ ተፈጻሚነትን የበላይነትን ለማረጋገጥ ያግዛል ከሚል አንጻር ነው ምንረዳው እኔ። መልካም የንብረት ማስመለስ ስራ የብዙ ተቋማት ቅንጅትን ትብብርን የሚፈልግ ስራ ሆኖ በተማከለ ሁኔታ በአንድ የህግ ማስከበር ተቋም ወይንም አቃቤ ህግ የሚመራ ስራ ነው ከዚህ ረገድ ስራው ስነ ምግባርን በጠበቀ መልኩ ለመስራት ምን አይነት ዝግጅት አለ ከዚህ ቀደም የንብረት ማስመለስ ስራ በተለያዩ ተቋማት እየተሰራ ነበረ ሲሰራበትም ነበር። አዋጁ አንደኛው አላማ ይህንን የንብረት ማስመለስ ስራ ወጥ በሆነ መልኩ በአንድ ተቋም እንዲሰራ ማድረግ ነው። ያንዳለ ሆኖ ግን በዚህ አዋጅ መሰረት ፍትህ ሚኒስቴር ይህንን የንብረት ማስመለስ ስራ በተማከለ መልኩ እንዲሰራ ተሰጥቶታል። በአዋጁ ራሱን የቻለ ክፍል እንዲያቋቁም፣ መርማሪዎች እንዲኖሩት፣ ከዚህ ቀደምም አሉት በወንጀል የተገኘ ንብረት ማስመለስ ዳይሬክቶሬት የሚባል ነበር። የንብረት ማስመለስ ዳይሬክቶሬት በአዋጁ ላይም እውቅና ተሰጥቶት ይህ ክፍል ስፔሲፊካሊ ይህንን የንብረት ማስመለስ ስራ እንዲሰራ አሳይን የተደረገ ክፍል እንዲኖር ተደርጓል። በአዋጁ ከዚህ ቀደም መርማሪዎች ነበሩ። አሁንም በዚህ አዋጅ መርማሪ እንዲሁም የተለያየ ክህሎት ያላቸው ባለሙያዎች ለዚህ ክፍል ያስፈልጋሉ። አዋጁ ላይም ተጠቅሷል እንዲሁም ደግሞ

የውርሳ የሚያቀርቡ ምርመራ የሚያደርጉ ምርመራውን የሚደግፉ እንዲሁም ደግሞ ምርመራውን የሚመሩ አቃቤ ሕጎች አሉት። በዛ ደረጃ በተማከለ መልኩ የንብረት ማስመለስን ስራ ስፔሲፊካሊ ለፍትህ ሚኒስቴር ተሰጥቷል በዚህ አዋጅ መሰረት። ነገር ግን ምንድን ነው ይህ ስራ በቅንጅት የሚሰራ ነው። ፍትህ ሚኒስቴር ያለ አቃቤ ሕግ መርማሪ ብቻውን አይሰራውም። ከተለያዩ ተቋማት መረጃዎች ይመጣሉ። ምንጩ ያልታወቀ አብትንም ሌሎች ደግሞ ከወንጀል ጋር የተገናኙ ጉዳዮችንም በተመለከተ ጥቆማ ይመጣል። ያንን ጥቆማ መሰረት ተደርጎ ምርመራ ይደረጋል። ከወንጀል ጋር የሚገናኝ ጥቆማውን ለሚመለከተው የፖሊስ ተቋም እንዲሁም ፍትህ ሚኒስቴር ውስጥ ለሚመለከተው ክፍል ዳይሬክቶሬት ወይም ዲፓርትመንት ይልካል ማለት ነው። በዚህ መልኩ ስራው በቅንጅት የሚሰራ ነው። አልቲሜትሊ ግን ስራው የሚሰራው በአንድ ማዕከል ነው። ይህ አዋጅ አዳዲስ ኮንሰብቶችን ይዞ መጥቷል። በተለይም ምንጩ ያልታወቀ ሀብትን በተመለከተ አቢዝ ሊደረጉ የሚችሉ ነገሮች አሉት። ምክንያቱ የወንጀል ጠረጣሪ አለ ብሎ አንድ አቃቤ ወይም አንድ ባለሙያ ዝም ብሎ የአንድን ሰው ንብረት ማገድ መያዝ፣ እንዲሁም ደግሞ የወርሳ ዊታ ማቅረብ እንዳይችል ይህ መካኒዝም ተቀምጧል። አዋጁ ከወጣ በኋላ አዋጁ ጸድቋል፣ የተለያዩ ማኑዋሎች እየተዘጋጁ ነው። ይህ አዋጅ እንዴት እንደሚተገበር ራሱን የቻለ ማኑዋል ስፔሲፊካል፣ አዋጁን እንዲሁም ጠቋሚዎችን በተመለከተ ደግሞ ጥቆማ እንዴት ክፍያ እንዴት እንደሚፈጸም ስራውን በአጠቃላይ እንዴት እንደሚመራ ህግ ያስፈልጋል። ሶ በዛ ህግ መሰረት እዚህ ክፍል የሚሰሩ ሰራተኞችም በዚህ ማኑዋል፣ በዚህ መመሪያ የሚገዙ ናቸው። ሶ ከዚህ በፊት የነበሩ አሉ። ወደ ተቋሙም ደግሞ ወደዚህ ክፍልም ጆይን የሚያደረጉ በስነ ምግባራቸው ምስጉን የሆኑ እንዲሁም አቢዩዝማ ያረጉ በመረ ደረጃ አንድ ባለሙያ አቃቤ ጎኖ ሲቀጠር ቃለ ማላ ፈጽሞ ህገ መንግስቱን ለማስከበር እንዲሁም የስነ ምግባር ችግር እንደሌለበት ቀድሞ ሲሰራ ከነበረበት ተቋሙ ላጽፎ እንዲመጣ ይደረጋል። ያ ኮመን የነበረ ነው። አሁንም ይቀጥላል። ነገር ግን የአሰራር ስርዓቶች ተዘርግተዋል። ቢኮዝ ህጉ አዋጁ ወጥቷል። አዋጁን ለማስፈጸም ግን አንዳንድ የአዋጁ አንቀጾች አቢውዝ እንዳይደረጉ ዲቴይል የሆኑ መመሪያዎች ማኑዋሎች ያስፈልጋቸዋል። ያንን እንዲሰራ አሳይን የተደረገ ግሩፕ ወይም ደግሞ እንደ ኮሚቴ ተቋቁሞ ያንን ስራ ኦልሞስት ታልቆ አሁን አዋጁ ከህትመት ሲወጣ ወደ ተግባር ሊገባ ዝግጅት ላይ ነን እና በመሪ ደረጃ ማንኛውም አቃቢ ህግ የስነ ምግባር ችግር እንደሌለበት እንዲሁም መርማሪዎችም በዛ ክፍል አሳይን የሚደረጉ እንደዛ እንደ አይኖርባቸው እነዚህ ፊልተሪንግ መካኒዝም አሉ እንደ ፍትህ ሚኒስቴርም ደግሞ ቅድም እንደገለጽኩት አንድ አቃቢ ህግ ህገ መንግስቱን ለማስከበር እንዲሁም የስነ ምግባር ይሹ እንደሌለበት ቀድሞ ከሚሰራበትም ተቋም ተረጋግጦ ተቋም ጆይን እንደሚያደርግ ይታወቃል። ከዚህ ባሻገር ግን እንደዚህ አይነት የሥነ ምግባር ችግር ካለባቸው እዛው ፍትህ ሚኒስቴር ውስጥ የሙስና ወንጀል ጉዳዮች ዳይሬክቶሬት የመጣውበት ክፍል አለ። የተለያዩ ጥቆማዎች ሲመጡ ምርመራ እንጀምራለን፣ ወደሚመለከተው ፖሊስ እንልካለን። ተጠርጣሪ ካለ እኛ ኢንዲፔንደንት ሆነን ነው የምንሰራው። የክፍሉ ሰራተኛንም ማንኛውንም ሰው እንከሳለን። እዚህ ክፍልም ያሉ እንዲህ አይነት ጥሰቶች ከተፈጸሙ ከዚህ በፊትም ትሬንዶች ነበሩ፣ እንዲህም ክስ የቀረበበት አንድ ባለሙያም ነበረ። አሁንም ለወደፊትም በተቋም ውስጥም ሌሎች ሌሎች ክፍሎች ላይም እንዲህ አይነት ቴንደንሲዎች ሲኖሩ ወደ ምርመራ ገብተን እንዲሁም ብልሹ አሰራሮችን ደግሞ እርሊ ለመቅረፍ እየተንቀሳቀስን ነው። ሶ ያንን በተመለከተ የአቶ የዓለም ታሪክ የሚጨምሩት ነገር ካለ ሙሉ ለሙሉ ሲኖግባር ችግርን ይቀረፋል ምንም አብሶሉት ላይኖርም ምናምን ማለት በራሱ ስህተት ነው። ግን ፍትህ ሚኒስቴር ምን አድርጓል የሚለው በተመለከተ ግልጽ የሆኑ አሰራሮች አሁን አዋጅ ጥቅል ነው ጥቅል ስለሆነ አቶ ቴድሮስ እንዳለው ራሱ የኮምፖዚሽኑ የባለሙያውን ስብጥር፣ ስራውን ሴንትራላይዝ ማድረግ፣ ስትራክቸሩን በዛ ደረጃ ማስቀመጥ በራሱ ማን ነው ሊያደርግ የሚችለው የሚለውን በራሱ ጠቋሚ ስለሚሆን አንድ መፍትሄ አዋጁ የመጣው እሱ ነው። ምክንያቱም በፊት ሁሉም ያሳግዳል፣ ሁሉም ይከታተላል፣ ሁሉም ይመረምራል። አንድ ሰው ንብረቱ ከታገደ ሰባት ስምንት ቦታ ሊዞር ይችላል። ከፍርድ ቤትም አንጻር ሁሉም ነው የሚሰጠው እግዱንም፣ ትእዛዝና ያንን ነገር ሁሉ አስቀርቶ ሴንትራላይዝ ማድረጉ ቢያንስ የሚመለከታቸውን ሰዎች ይጠቁማል የትቼክ መደረግ እንዳለበት አንድ ችግር ካለ፣ ሁለተኛ ያንን ከአዋጁ ሞር ጥቅል የሆነውን ወይም ጠቀል ብሎ የተቀመጠውን የአዋጁ ድንጋጌዎች ወደ ዝርዝር እንትኖች በማስቀመጥ አሰራሮቹን በመመሪያና በማንዋል አንደኛው አዋጁ ራሱ አፈጻጸም መመሪያ እንዲወጣ ያስቀምጣል፣ ግድ ይላል። ለዚህ ይላል ምክንያቱም ይታወቃሉ ክፍተቶች በአሰራር ደረጃ ያንን ነገር አቢሱ እንዳይደረጉ የተቀመጠዋል ጥቆማን ጨምሮ ሌሎች አሰራሮችንም ጨምሮ ማገድንም መውረስንም የተወረሰ ንብረት ማስታደርንም በተመለከተ ዝርዝር መመሪያ ተዘጋጅተዋል። ማንዋሉም እንደዛ ነው እና እነዚህ አሰራሮች ሲግኒፊካንትሊ አንድ ሰው አቢዙን ለማድረግ እንዳይችል ወይንም ደግሞ ፍቅደ ስልጣኑን በመሰለው እንዳይጠቀም የሚከለክሉ ናቸው እና ከዚህ ግን አፈንግጦ አይሰራ ማለት አይደለም። የስነ ምግባር ጉዳይ ግን አስቀድሞ በነበረ ልምድ ፍትህ ሚኒስቴር ውስጥ ያለ ባለሙያ ብቻ ነው ተጠይቆ የሚያውቀው። እኔ ሌላ ቦታ በራሱ ስራ ክፍሎች ተነሳሽነት ወይም ተቋም በራሱ ተነሳሽነት አሳልፎ ሲሰጥ አላቅ ፍት ሚኒስቴር በራሱ ተነሳሽነት መኖር አድርጎ ምናምን አሳልፎ የሰጣቸው እንዲከሰሱ ያደረጋቸው ባለሙያዎች አሉ ከዚህ ጉዳይ ከዚህ ስራ ጋር በተገናኘ እና እንግዲህ ተጨማሪ ያ ነገር አንድ ጊዜ ተሰርቶ እንደ ገድል የሚወራ ነገር አይደለም። ግን ምን ያሳያል? ቢያንስ ፍት ሚኒስቴር ምን ያህል ዝግጁ ነው የሚለውን እንደ ቀደም ብሎ ዝርዝር እንኳን አሰራሮች በሌሉበት ነገሮችን ለመከታተል ሂደቶችን ኦዲት ለማድረግ ራሱን የቻለ አሰራረም ስለነበረው አሁንም ያንን ሞር ከዚህ አዋጅ ጋር በተያያዘ ደግሞ በጣም ጥልቅ በሆነ ሁኔታ አ ችን ቀርጾ ተግባር ላይ ለመዋል ዝግጅት ላይ ስላለ ይሄ በደንብ ይረዳል ተብሎ ይታወቃል። ይሄ ግን ማለት እንደ አብሶሉትሊ ነገር ይው አይኖርም የሚል ማረጋጫ አይደለም። በራሱ ሆኖ ሲያጋጥም ግን አንደኛ ክፍት ነው ተቋሙ እነዚህ አይነት ጥቆማዎችን ለመቀበል በራሱ ስለሚያደርጋቸው በዛ መንገድ ኮንትሮል ማድረግ የምንችለው ነው የሚል እምነት አለኝ። እሺ መልካም። የመያዝና የእግድ ትእዛዝ ያርፍባቸው ንብረቶች አሉ ወይ? በተጨማሪም የተወረሰ ንብረት የት ነው የሚሆነው? መያዝና ማገድን በተመለከተ ንብረት የሚታገደው ወይም ሊያዝ የሚችለው በዚህ አዋጅ መሰረት የወንጀል ምርመራ ካለ ወይም የምንጩ ያልታወቀ ሀብት በተመለከተ ምርመራ ካለ ነው። ዝም ተብሎ ንብረት አይታገድም። ሲታገድም ግን ያ ሰው የተጠረጠረበት ወንጀል ለምሳሌ ይህን ያህል ብር ፊክስ ዳማውንት ጉዳት አድርሷል ከተባለ ከዛ ንብረት ጋር ተመጣጣኝ የሆነ እግድ ሊሰጥ ይችላል። እግር ላይ አንዳንድ የሚነሱ ነገሮች አሉ። ለምሳሌ አሁን ፍትህ ሚኒስቴር ድሮም በነበረው በአዋጅ ቁጥር 882 2007 መሰረት ለ48 ሰዓት ሚኒስቴሩ ሊያግድ ይችላል ጊዜያዊ እግድ በዚህ አዋጅ ላይ ግን ያተሻሽሎ ለሶስት ቀን ተብሏል። ምንድን ነው ይሄ ጊዜያዊ እግድ? አንድ ሰው ወንጀል ፈጽሞ ንብረቱ የሚሸሽ ከሆነ ለምሳሌ ሥልጣኗ ያላግባብ ተገልግሎ ይህ ሰውዬ ይና የልብር መዝብሯል ይሄ ብር ደግሞ የሚገኘው እዚህ እዚህ አካውንት ውስጥ ነው ከተባለ እና ከታወቀ ያ ሰው ምርመራው እንደተጀመረ ከታወቀ ብሩ ሊበት ነው ይችላል። ላስት ይር ንግድ ባንክ ላይ የተከሰተው ይታወቃል። በአንድ ትራንዛክሽን አሁን ቤታችን ቁጭ ብለን በሞባይል ባንኪንግ በምናም ብዙ ብር ልንበትን እንችላለን። ሶ ይሄ ገንዘብ እንዳይሸሽ በልዩ ሁኔታ ለሶስት ቀን የሚታገድበት ኢንስታንስ አለ። በፊት የነበረው 48 ሰዓት ነበረ። አሁን ሶስት ቀን ሆኗል። አንዳንድ ሰዎች ቀኑ ኤክስቴንድ ተደርጓል፣ ላስፈጻሚ አካል እንዲህ አይነት ስልጣን መስጠቱ አግባብ አይደለም፣ የዜጎች ንብረት የመጠቀም መብትን ኮምፕሮማይዝ ያደርጋል፣ አስፈጻሚ አካል እንዴት ያሳግዳል? ፍርድ ቤት ነው ማገድም ካለበት የሚሉ አሉ። ነገር ግን ምንድን ምንድን ነው ይሄ እግድ? ኤክሰፕሽን ነው፣ ፕሪንሲፕል አይደለም። ድሮም የነበረ ነው፣ ግን ቀኑ ረዝሞ በፊት የነበረው 48 ሰዓት ይታገድና ከዛ በኋላ ወደ ፍርድ ቤት እግድ አይሄዱ። 48 ሰዓት ታገደው ከ48 ሰዓት በላይ ይቆያል። ለሁለት ቀን ነው ሕጉ የሚለው ከዛ በኋላ ይነሳል። ላይ ይነሳል አይልም ሳይለንት ነው። አዋጅ አንዱ ያመጣው ምንድን ነው፣ በሶስት ቀን ውስጥ የፍርድ ቤት እግድ አቃቤ ሄዶ ካላሳገደው አውቶማቲካሊ ይነሳል። ፀረ ሙስና ኮሚሽን እያለ ምርመራ የተጀመረበት የዛሬ 15 ዓመት 48 ሰዓት የታገደ አካውንት ኦር ንብረት እስቲል እግዳቸው ያልተነሷሉ ቢኮስ ህጉ ሳይለንት ነው። ተቋማትም እግድን ተቀብለው የሚያስፈጽመው ተቋማት ባንክ፣ መሬት አስተዳደር ምናምን የእግድ ካልተነሳ አናነሳም ይላሉ። 48 ሰዓት ይላል። ሶ ቢልም ግን ባይ ዲፎልት አናነሳ ይላሉ። ከፍራቻም ሊሆን ይችላል። እንዲሁም ህጉም ደግሞ ምንም አይልም። ከ48 ሰዓት በኋላ ከአሳገደው አካል አምጡ ይላሉ። ሶት ሚኒስቴር ድሮ የጸረ ሙስና ሲሰራ የነበረውን እኛ ጋር መጥተው ያመለክታሉ። ከዛ ደብዳቤ ተጽፎ ምርመራ ካልቀጠለ እንደዚህ አይነት የሚነሳባቸው ኢንስታንስ፣ ዜጎች በጣም የሚሰቃዩባቸው ሁኔታዎች ነበሩ። ይሄኛው አዋጅ ግን ሲሆን የሚፈታው በሶስት ቀን ውስጥ በልዩ ሁኔታ ፍትሕ ሚኒስቴሩ የሚወክሏቸው ሰው ያግዳሉ። ከዛ በኋላ በሶስት ቀን ውስጥ ፍርድ ቤት አቃቤ ጎስዶ እግድ ካልተሰጠ አውቶማቲካሊ እግዱ ይነሳል ማለት ነው። ሰው ይሄ ለአስቸኳይ ጉዳይ ነው። ሁለተኛ ደግሞ ከበፊቱ አዋጅ በተለየ መልኩ ወዲያውኑ በሰባ ሁለት ሰዓት ውስጥ እግድ ካልተሰጠ ይነሳል። ይሄ አንዱ አዋጁ ያመጣው ነው። እሱ አስፈጻሚ አካል እንዲህ አይነት ለአርጀንሲ ነው እንጂ ፕሪንሲፕል አያሳግድም። ሁለተኛ ፍርድ ቤት ነው እግድን የሚሰጠው። ፍርድ ቤት ደግሞ አይቶ ምክንያታዊ የሆነ የወንጀል ጥርጣሬ ካለ ወይም ደግሞ የወንጀል ምርመራ ጀምረናል ወይም ደግሞ አንድ ሰው ደግሞ በወንጀል ጥፋተኛ ተብሎ ንብረቱን ላናገኝ እንችላለን መጀመሪያ ስንከሰው ምን ስንለው ጥፋተኛ ከተባለ ወላ ፈላልገን ስናገኝ ለመውረስ ፐርፐዝ ይታገዳል። በእንደዚህ አይነት ሴናሪዎች ንብረቶች የሚታገዱበት ኢንስታንሶች አሉ። ኳሊፋየር ተደርጓል። በድሮ አዋጅ ላይ ምርመራ ከተጀመረ ምናምን ነው የሚለው። አሁን ግን አንደኛ ተመጣጣኝ መሆን አለበት፣ ምርመራ ሊኖር ይገባል። ያንን ፕራማፋሽ ኤቪደንስ ማቅረብ አለበት ወንጀል ስለመፈጸሙ ይህ ንብረት ደግሞ ከዛ ጋር የሚገናኝ መሆኑ እነዚህ የሚታገዱ ንብረቶች ግን ሁሉም ንብረቶች ይታገዳሉ ማለት አይደለም። አንድ ሰው በፍታቤር ስነስርዓት ህጉም አይታገዱ ንብረቶች አሉ። ለምሳሌ መገልገያ የሆኑ ለዕለት ተዕለት የሚጠቀሟቸው ቁሳቁሶች፣ የቤት ውስጥ እቃ፣ ቀለብ ከስድስት ወር ማይበልጥ እነዚህ እነዚህ ነገሮች አይታገዱም። ግን ኤክሰፕሽናሊ አንዳንድ የቤት ውስጥ መገልገያ የሚመስሉ ነገር ግን ላውንደር ለማድረግ የሚጠቀሙባቸው ዓለም አቀፍ ላይ ትሬንዶች አሉ። ለምሳሌ የወርቅ ማንኪያ የወርቅ ማንኪያ አንድ ሰው ሀብታም ላይሆን ይችላል፣ ምናምን ግን ብሩን አካውንት ውስጥ ካስቀመጠ የሆነ ነገር ከገዛ ይታወቅበታል። ግን ላውንደር ማድረጊያ ነች። የወርቅ ማንኪያ ቤት ውስጥ ይጠቀምባታል፣ ያስቀምጣታል ምናምን ሶ በምርመራ ሂደታችን ብናገኛት አሁን የቤት ውስጥ መገልገያ ነው አይታገድም ማለት አይችልም። ቢኮዝ ይሄ ቫሌብል የሆነ አይተም ነው ይህ ሰው የላውንደር እያደረገ ነው። ወንጀል ፈጽሟል ሊያዝ ይችላል። እንዲህ አይነት ንብረቶች ኤክሰፕሽናል ስዕሎች፣ ሚሊየንስ የሚገዙ ስዕሎች አሉ ብር ማስቀመጫ ሆነው የሚጠቀሙባቸው እንዲ እንዲህ አይነት ኤክሰፕሽኖች አሉ እንጂ በመሬ ደረጃ የቤርስ መገልገያ ከስድስት ወር ማይበልጥ እንዲ እንዲህ አይነት ነገሮች አይታገዱም። ነገር ግን የወንጀል ፍሬ የሆኑ ንብረቶች ለምሳሌ ለአንድ ሰው ጉቦ ተቀብሎ ያ ጉቦ ቀጥታ ወደ አካውንቱ ገብቶ፣ ነገር ግን ከዚህ ገንዘብ ለስድስት ወር መጠቀም አለብኝ ሊል አይችልም። ይሄ ገንዘብ የወንጀል ፍሬ ነው። ቀጥታ ማስረጃዎች አሉ። እንዲህ አይነት ንብረቶችን ኤክሴፕሽናሊ እንዳይጠቀሙ ሊታገድ ይችላል። ከዚህ ውጭ ግን የቤት ውስጥ መገልገያ ከስድስት ወር ማይበልጥ እንዲሁም ደግሞ አንዳንድ ንብረቶች ሊታገዱ ይችላሉ፣ ግን ለያዙ ይችላሉ። ታግደው የሚቀመጡ ንብረቶቹን ያሰውዬ ማያበላሻቸው ማያጠፋቸው ከሆነ ለምሳሌ ቤት ከሆነ ተመጣጣኝ ጉዳት አድርሷል፣ የሆነ ተቋም ላይ በፈጸመው ወንጀል ተመጣጣኝ የሆነ ቤቱን ብናሳክድ፣ ከቤቱ ውጣ ወይም አትጠቀምም ወይም ያን ቤት የሚያከራየው ከሆነ ላንልበት የምንችለው ኢንስታንስ አለ። እንዲህ አይነት ማያበላሻቸው ከሆነ ነገር ግን በወንጀል ፍሬው ቤት ከገዛ ወይ ኮንዶሚኒየም ገዝቶ ከወንጀል ፍሬው ቢያከራየው፣ ቀጥታ ከወንጀል ፍሬው ከፈጸመው ወንጀል ቀጥታ ቤት ገዝቶ ያንን ካሳየን፣ ይህ ንብረት ሊያዝበት ሊታገድበትና አስተዳዳሪ ሊሾምበት ይችላል። ለምን በወንጀል ካገኘው ንብረት ይህ ሰው ሊጠቀም አይገባ። ቢኮዝ የወንጀል ፍሬ ነው ይሄ ቤት የተገዛበት። እንዲሁም ከዛ ፍሬ ደግሞ የወንጀል ፍሬ ያፈራው ፍሬ አለ፣ እያከራየው ነው። እንዲህ እንዲህ አይነት ኢንስታንሶች ካሉ፣ ንብረቶቹ ይያዙና አስተዳዳሪ ይሾምባቸዋል። ሶ ንብረት ሲያዝ፣ በተለይም ኢንፕሪንሲፕል ንብረት ከተያዘ፣ ንብረቱ ላይ አስተዳዳሪ ሊሾም ይገባ ተሽከርካሪ ሊሆን ይችላል። በወንጀል ፍሬው ተሽከርካሪ ቢገዛ ቤት ቢገዛ እንዲህ እንዲህ አይነት ንብረቶች ላይ አስተዳዳሪ ይሾማል ንብረቶቹ እንዳይበላሹ እንዲሁም ደግሞ ንብረቶቹ ደግሞ አገልግሎት እንዲሰጡም ከዛ ንብረት የሚገኘው ሚንካም ደግሞ ሊቀመጥ ስለሚገባው እንዲህ አይነት ኮንዲሽኖች ላይ አስተዳዳሪ እንደሚሾሙ ከዚህ ቀደም የነበረው አ4 97 ላይም ተቀምጧል። እዚህ ላይም ሰፋ ባለ መልኩ ወጥ በሆነ መልኩ አስተዳዳሪ እንደሚሾሙ እንዲ አይነት ንብረቶች ላይ የተያዙ ንብረቶች ላይ በግልጽ ተቀምጧል። ሶ ንብረትን ማስመለስ እነዚህን ቤዚክ የሆኑ የንብረት ምርመራን ንብረት መለየትን ከመለየት ጀምሮ ከመመርመር ጀምሮ እስከ ማስመለስ ሂደቶች በህጉ ክሊርሊ የተቀመጡ ናቸው ወጥ በሆነ መልኩ ለእያንዳንዱ ሂደት ደግሞ ሴፍ ጋርዲንግ መካኒዝም አስቀምጠናል። ድሮ ያልተቀመጠ 48 ሰዓት ታግዶ ከዛ በኋላ ላልተወሰነ ጊዜ ቁጭ ይል ነበር። ኢቨን በፍርድ ቤት ለታገደ ንብረትም ቀድሞ በነበረው ፍርድ ቤት ከታገደ በኋላ ለ10 ዓመት ለ15 ዓመት የወንጀል ምርመራው እስኪያልቅ ወይም አልቆ ራሱ እግዱ ላይ ሊነሳ ይችላል። መዝገቡ ተዘግቶ ወይም ምርመራው ቀጥሏል ተብሎ ነገር ግን ምርመራው ላይ ምንም ፕሮግረስ አይኖር በዚህ አዋጅ ግን ምርመራውን በተመለከተ ጀስ ፍርድ ቤቱ አይቶ ኤክሰፕሽናሊ ኤክስቴንድ ሊያደርግ ይችላል እንጂ ምርመራው ሚኒመም አንድ ዓመት ነው የተቀመጠው። በአንድ ዓመት ውስጥ የወንጀል ምርመራ ተጀምሮ ውሳኔ ካልተሰጠ እግዱ ፍርድ ቤት አይቶ ሊያነሳው ይችላል። የታገደበት ሰው አመልክቶ ኤክሰፕሽናሊ ግን ከምርመራ መዝገቡ አንጻር ፍርድ ቤቱ አይቶ ምርመራው ሰፊ ከሆነ ሚስክረጅ ኦፍ ጀስቲስ እንዳያመጣ እግዱ ማንሳቱ ጀስት ምርመራው ኤክስቴንድ ሊሆነ የሚያስፈልግበት ኢንስታንስ ካለ ፍርድ ቤቱ ኤክስቴንድ ሊያደርግ ይችላል እንጂ በፕሪንሲፕል የፍርድ ቤት እግድ ራሱ ሊሚት አለ። አቃቤ ሕግ ወይም ፖሊስ ምርመራ ጀምሮ በሆነ ፍሬምወርክ ውስጥ ማለቅ አለበት። ፍርድ ቤቱ ብሌሲንግ እየሰጠው ነው እግዱ መቀጠል ያለበት እንጂ ምርመራ አለ ተብሎ የዛሬ አስር ዓመት ብዙ መዝገቦች አሉ። ያው አቶ የዓለም ታሪክ ሳቸው ክፍል ስለሚመለከት ጸረ ሙስና ኮሚሽን እያሉ የተጀመሩ ምርመራዎች ያላለቁ ምርመራዎቹ ፕሮግረስ ያሌላቸው እንግዳቸው በፍርድ ቤት ስላለ ብቻ ቁጭ ያሉ አሉ። በዚህ አዋጅ ግን ፍሬምወርክ ተቀምጧል። ይሄ አንዱ ትልቁ ለውጥ ነው። እሺ መልካም። በመጨረሻም ተጨማሪ የምታደርጉት ነገር ካለና መልእክት ካላችሁ ደለስጣችሁ በጠቅላላ አዋጁን በተመለከተ ከሚነሱ ወርሞሮች በመነሳት ሰዎች በጣም ፍረስትሬት በማድረግ አንዳንዶቹ ወይም አሁን ነገር ውስጥ ምናምን እየገቡ ነው ና ዓላማውን በአዛብቶ በመረዳት ወይም በማቅረብ ንት ውስጥ ሚና ያላቸው ሰዎች ቢኖሩም ግን ዓላማው ይታወቃል። ታርጌት ያደረገው ወንጀል ቡድኖችን ወይም ደግሞ በወንጀል ሃብት የሚያካብጡ ሰዎች ብቻ ነው። ከምንም ተነስቶ ይህን ሃብት ስለያስክ ወደ ውርስ ሂደት ይገባል ነው የሚል ነገር የለውም። ምክንያቱ የሆነ ወንጀል ጥርጣሬ መኖር አለበት። የሀብት ሂደቱም በዛ ውስጥ አመላካች ነገሮች ኖሩት ይገባል። ና ሰዎች ግን ተነስተው ንብረት ሊወረስ ነው ሰው እንደዚህ ነው ምናምን በሚባሉበት ጊዜ ላይ አይዶ ነው። እዛ ድንጋጤ ውስጥ እንግዲህ ያስገባው ምክንያት ተብሎ የሚታሰበው ዝም ብሎ አውቶማቲክ የሆነ የውርስ ሂደት ውስጥ የሚያስገባ አይነት ነገር አድርጎ መረዳት ነው። ቅድመ ሁኔታ ላይ የተመሰረተ እንደመሆኑ መጠን በጣም ስትሪክት የሆነ ሪኳርመንት እንዳለው መጠን ፍርድ ቤት ብቻ ነው ውርስ ትእዛዝ ሊሰጥ የሚችለው በዚህ ጉዳይ ላይ እና ውርስ በምንም ሁኔታ በፍትህ ሚኒስቴር በዚህ ጉዳይ ላይ ትእዛዝ ሊሰጥ አይችልም። አሁን እስካሁንም ድረስ ባሉት ህጎች በየትኛውም ህግ አቃቢ ህግ ንብረት ይወረስ ብሎ ትእዛዝ የሚሰጥበት የህግ ስልጣን የለውም። ይህም ህግ ያንን አይሰጠውም። ንብረት ማስመለስ አዋጁ ፍርድ ቤት ነው አልቲሜትሊ ያንን የሚወስነው እና ዝም ብሎ ፍትህ ሂደት ውስጥ ፍትህን በማዛባት ምናምን ትርፍ የሚያገኙ ሰዎች አፕሮች እያደረጓቸው ያልተገባ ነገር ውስጥ ምናምን ሰዎች ማብታቸውን እያባከኑ ነው። የአቶ ቴድሮስ ክፍልም አንድ ክስ ያቀርበዋል እንደዚህ አይነት እንትን ውስጥ የገቡ ሰዎችን በተመለከተ ምልክቶች አሉ። ገና ታትሞ ሳይወጣ አዋጁ እና ሰው በዚህ ፍርስትሬት ባያድርግ ወይ ፍርሃት ውስጥ ባይገባ ማናቸውም ይሄ የተጠየቅ ምናምን ጉዳዮች ቢኖሩበት መደበኛውን የፍትህ ስርዓት ቢሄድ ፕላስ ደግሞ ይህን ጉዳይ ለመስራት ሁሉ ደግሞ ስልጣን የተሰጠው ፍትህ ሚኒስቴር ነው በአዋጁና ከፍትህ ሚኒስቴር ውጪ የፍትህ ሚኒስቴር ሰው ነኝ ምናምን ሊል ይችላል። ሰው ነገር ከነጎዳን በርቅን ወስዶ ግን ኢንፎርማል የሆነው መንገድ እንደማያዋጣ መደበኛ በሆነው መንገድ ፍርድ ቤትም ራሱ አቃቤ ጋምኖበት ክስ ቢያቀርብ ነጻ ሊባሉ እንደሚችሉ በማወቅ የህግ ባለሙያ በመማከር ዝም ብሎ አንድ ሰው መጥቶ ስለዛተባቸው ሳይሆን የህግ ባለሙያ መማከር እሺ ብለውም እኮ አዘናግተው እኮ መማከር አለ። እና በኋላ ጉዳዩን ለመረዳት እድል ቢያገኙና መጠቀሚያ ሳይሆኑ የተሻለ አዋጁን አፈጣጠምም ማገዝ እንዲችሉ እና እነሱንም እንደዚህ አይነት ሰዎችንም ታርጌት ሊያደርግ አይችልም። የአዋጁ ታርጌት በወንጀል የተገኘ ሀብትን የሚያዘዋውሩ ያንን የሚያንቀሳቀሱ ተጨማሪ ለማህበረሰቡም ለስርዓት መንግስቱ አደጋ የሚጥሉ ሰዎችን መቆጣጠር ያን ሀብት ደግሞ መውሰድና መልሶ ለህዝብ ጥቅም መዋል ስለሆነ በዚህ መሰረት እንዲረዱት ለማለት ነው። አመሰግናለሁ። አቶ ያለም ታሪክ ጠቅሰውታል። ምንድነው የአዋጁ ትልቁ አድቫንቴጅ ቀድሞ ከነበሩ አዋጆች አንጻር በአንጻራዊነት ስናየው፣ ንብረቶቻቸውን እንደምናውቀው የወንጀል ምርመራ እንደተጀመረ ከዚህ ቀደም በተለያዩ ተቋማት የግለሰቦች ንብረት ሊታገዱ ይችሉ ነበር። በዚህ አዋጅ የመጣው ምንድን ነው? ከወንጀል ጋር በተገናኘም ምንጭው ያልታወቀ ሀብት ጋር በተገናኘም ንብረት የሚታገደው አንድ ተቋም ነው። ሶ ንብረታችን ራሱ ታግዶባቸው ከተለያየ ክፍለ ሀገር፣ ከተለያየ ቦታ በስም መሳሰል በተለያየ ምክንያት የሚመጡ ሰዎች አሉ። ዚ የናሽናል አይዲ ምናምን ስለሌለን ስም ከናያ ከተመሳሰለ ባንክም ምንም ያለው ንብረት ይታገዳል። እንደዚ ስለሆነ ከዚህ ቀደም እና የፖሊስ ተቋም ያሳግዳል። ሌሎችም ፍትህ ሚኒስቴርም የተለያዩ ክፍሎችም ይታገዳሉ አሁን ግን ንብረት ማስመለስን በተመለከተ ወጥ በሆነ መልኩ እንዲሰራ ለፍትህ ሚኒስቴር ተሰጥቷል። ሶ ዜጎች ሌላ ቦታም ሄደው ንብረትህ ሊወረስ ነው፣ ንብረትህ ታግዶባሃል ወይም አሳግድባሃለሁ ብለው አቢዩዝ እንዳያረጉ ስፔሲፊካሊ አሳይን የተደረገ በዚህ አዋጅ ተቋም አለ። እዛ ሄደው ማንኛውም ነገር ከገጠማቸው እዛ ማቅረብ ማመልከት ይችላሉ። ከዚህ አዋጅ ጋር በተያያዘም ደግሞ አቢዩዞች ሊኖሩ ይችላሉ። ንብረት እንዳይታገድ አድርጋለሁ፣ እንዳይወረስ አድርጋለሁ፣ እንዲ እንዲያደርጋለሁ ጠቁምብሃለሁ፣ ምናም በህጋዊ መንገድ ያገኘው ነው። እንዲህ አይነት ነገሮች ቴንደንሲዎች አሉም አቶ ያለም ታሪክ እንደጠቀሱትም በአንድ ተጠርጣሪም እንዲፈጽሙ ከዛ ወደ ክስ ሄድንበት አግባብ አለ። እንዲህ አይነት ነገሮችን ሰው ህብረተሰቡም ሊሳሳት አይገባም። እኔ እንዲህ አይነት ነገር ከመጣ ወደዚህ ተቋም ወደዚህ ክፍል ሄደው አፕሮች ማድረግ አለባቸው። ከባለሙያዎች አንጻር ምንድን ነው ጠበቆችም፣ የህግ ባለሙያዎች ይህ አዋጅ አብሶ ከወንጀል ጋር በተገናኘ ምንጩ ያልታወቀ ሀብት ነው። አዲስ ነገር ከወንጀል ጋ በተገናኘ ከዚህ በፊት ሲታገዱ የነበሩ ጉዳዮችን ውርሳቤታ ምንም ሲቀርብባቸው የነበሩ ጉዳዮችን ወጥ በሆነ መልኩ አዋጁም ለነሱ አክሰሰብል በሆነ መልኩ እንዲሁም ደግሞ እግር ተሰጥቶ ከዚህ በፊት ቅድም እንደገለጽኩት ምርመራ ምን ምን እየተባለ መንገላታትን የሚፈጥር ዜጎች ንብረትን የመጠቀም መብታቸው ኮምፕሮማይዝ የሚያደርግን ነገር የሚፈታ ነው። በሶስት ቀን ውስጥ አቃቤ ፍርድ ቤት ካላሳገደ ንብረቱ አውቶማቲካሊ እንደሚነሳ እዚህ ህግ ላይ ተጠቅሷል። የድሮ አዋጅ ላይ አልተጠቀሰም። ሶ ይህንን አዋጅ ተጠቅመው ንብረቱ ሶስት ቀን ካለፈው ፍርድ ቤት ካልታገደ ሄደው ማስነሳት እንደሚችሉ፣ ተቋማትም ደግሞ ይህንን እግድ የሚፈጽሙ ተቋማት ባንኮችም ሶስት ቀን ካለፈው እግድ ካሌለ እግድ እንዳመለከቱ ፍርድ ቤት የሚመለከተው ክፍል አቃቤ ክፍል ካላቀረበ እግዱን ማንሳት እንደሚችሉ በዚህ አዋጅ ስለተቀመጠ ይህንን አውቀው በዛ አግባብ እንዲሰሩ፣ ባለሙያዎችም ደግሞ ፍርድ ቤት ሄደው በስመ ምርመራ ረጅም ጊዜ የሚቆዩ እግዶችን ይህ አዋጅ ከህትመት ከወጣ በኋላ ክሌም ማድረግ ይችላሉ፣ መጠየቅ ይችላሉ። የሚወጡ አዲስ ህጎችንም በአንድ ዓመት ውስጥ ምርመራው ካላለቀ ፍርድ ቤቱ ኤክስቴንድ ካላረገ ድረስ ቀድሞ በነበረው ምርመራ ላይ ነው ተብሎ እግድ አይቆይም። ሶ ይህንን ፕሮግረስ አምጥቷል። ጥፋተኝነት ላይ የተመሰረተም በተመለከተ ራሱን የቻለ ፍርድ ቤት ቀርበው ያንን ንብረት በተመለከተ በወንጀል ጥፋተኛ ከተባሉ በኋላ ንብረቱን በተመለከተ ሊከራከሩ እንደሚችሉ የፍትሐ ብሔር ስነ ስርዓት እንደሚከተል ክርክሩም ክሊርሊ ተቀምጧል። በዛ የሚመራ ነው። ዝም ተብሎ በወንጀል ጥፋተኛ ስለተባለ ብቻ የሚወረስም አይደለም። ጥፋተኝነት ላይ ያልተመሰረተም በግልጽ ተቀምጧል። ከዚህ ቀደም በተለያዩ አዋጆች ላይ የተለያዩ ትርጉሞች ነበሩ። ነገር ግን በዚህ አዋጅ ጥፋተኝነት ላይ ያልተመሰረተ የሚቀርብ የሚያስፈልጋቸውን ኢንስታንሶች አሉ ያንን መሰረት የሚቀርቡ ስለሆኑ በህጉም እነዚህን ነገሮች ሶሉሽን ስለሰጠ እንደ ባለሙያም ለነሱም ጥሩ ነገር ነው። ህግን መሰረት አድርገው ሊከራከሩ ይችላሉ። እንዲሁም ደግሞ የተለያዩ ተቋማት ይህንን አዋጅ የሚያስፈጽሙ ህጉን አውቀው በዛ መልኩ እንዲያስፈጽሙ ነው ምለው፣ አመሰግናለሁ። አድማጮች ከንብረት ማስመለስ አዋጅ ጋር በተያያዘ በሁለት ክፍል ያሰናዳ ነው የንቃተ ህግ ዝግጅታችን ያደመጣችሁትን ይመስል ነበር። ትህትና ካሳሁን ነበርኩ። ሳምንት በሌላ እርሰ ጉዳይ እንገናኛለን። መልካም ሳምንት።